ሰላም ሰላም! ውድ የነጭ ሳር ቢዲያ ተከታታዮች እንደምን ቆያችሁ? ዛሬ እንደተለመደው በመንታ መንገድ ነው የመጣሁት። እስከ መጨረሻው አብራችን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ ጀምሩ። አመሰግናለሁ። አሁን ወደ ትዕይንቱ ትገባለሁ ሜሊክ ጂሃን ወንድሟን ደብድቦት ራሱን ስቶ ካየችው በኋላ ጂሃን ቤቱ ድረስ ሄዳ እንግዲህ ተኩሳበት እንደነበረ ባለፈው ክፍል አይተን ነበር። አሁን ወደ ቀጣዩ ክፍል እንሄዳለን። ሜሊክ ከተኮሰችበት በኋላ ጃሃን መሬት ላይ ወድቆ ስታይ ደነገጠች። ሮጣ ጅሃንን ጃሃን ገደልኩት፣ ገደልኩት ነፍሰ ገዳይ ሆንኩኝ። ሽጉጡን ቶሎ ብሎ ወደ ፍርሷ ደበቀች። ጀሃንን ገደልኩት አምላኬ፣ ተነስ፣ ተነስ እያለች ከዚያም ስታዩ ራሱን ሲስት ስታይ ተነስታ ሮጠች። ወደኋላ እያየች ሮጠች። ያተኩስ ነው እንደዚያ ነው እያሉ ቪላው ቤት ያሉት ኤሳት እና እህቱ ተሯርጦ ወጡ። ጠባቂው ቀድሞ ደርሶ ነበር እና ቡኒያሚንም ነፍሷለች ብሎ ጠይቀ። ቀድሞ የደረሰው ሰው የሞተ ነው የሚመስለው አቶ ጂሃን። እነ ኤሳትም ሮጦ ደረሱ። ቡኒያሚን ወንድሜ ምን ሆኖ ነው አለ ኤሳት። በሕይወት አለ። ለአምቡላንስ ደውሉ። ሌላው ወንድሜ የተተኩሶበት ነው የሻን ሰላም ቤተሰብ ቪላ ነው ያለ ነው ቶሎ በሉ። ሲቪላ እየሮጠች መጣች። ምን ተፈጥሮ ነው? ጂሃን ስታየው ደነገጠች። ሀሪካ ለአምቡላንስ ደዊ ቶለቤ። አዎ እየመጡ ነው፣ ደውያለሁ። ጂሃን ተመልከተኝ፣ የሆነ ነገር አድርጎ። አምቡላንስ የት አለ እያለች ሲቪላ ትጮሃለች። ኤሳት ለአባት ደውል አለው ቡኒያሚን። ኤሳት ጂሃንን አየው። እንዲሞት የፈለገ ነው የሚመስለው ከዚያን ስልኩን አወጣና ሊደውል ብሎ ተው፣ ወደ ኪሱ መለሰ። ሜሊክ ሮጣ የሆነ ቦታ ደረሰች። ምንድን ነው ያደረግኩት እኔ የልጁ ብላ ወይኔ ምንድን ነው ያደረግኩት? አይሆንም አለቀሰች። ምክንያቱም ለጂሃን አርግዛለታለች። ጂሃን ግን አያውቅም። ኑህ ነቃ። ሜሊክ ሜሊክ አለ። ዶክተሩም ሮጦ መጣ። የሆነ ነገር ሆናለች እህቴ፣ የሆነ ነገር ሆናለች አለው። ዶክተሩም ታሲም አለ። ቤቱ በሰው ተሞልቷል። ትኩሳት አለ መስለኝ እያለ ነካከዋል። ሜሌክ ሽጉጡን አቅፋ እየሮጠች ነው። እነ እነ ሂክመት አኒሴ ቤት መጥተዋል። አንኳኩ። ምንድን ነው እሱ አለች። አኒሴ ሱሙሩን ፈልጋችሁ ከሆነ ስራ ነች። ለሱሙሩ አይደለም የመጣ ነው። አኒሴ አንቺን ፈልጌ ነው ስሜት ነው የሚላት። በደንብ አድምጪ፣ አንዴ ነው የምነግርሽ፣ አልደግመውም። እቺ ስምሩ እኔ ላይ የማገጠችዋ ያዋረደችኝ እዚህ እንደምትኖር አውቃለሁ። ስምሩ አንተ እንደምትላት አይደለችም ብዬ ነበር። ጆሮህም አይሰማም ዓይንህም አያይም። በቃሽ በቃሽ! ኤኒሴ አድምጭኝ። ቶሎ ብለሽ ስምሩን ከዚህ ቤት አባሪያት። ንብረቷን ሰብስበሽ ውጭ ጣይ። ከስራ ስትመለስ እዚህ ቤት እንዳታስገቢ። ያትገባሽ፣ ወንድሜ ራስን አታርክም። ስትመጣ አባሯት። በቃ ለምን እንደሆነ ታውቃላችሁ። እኛም መርደን በመረመር ናት መርምረናታል። የሃሪካ አባት ሳሜት ሻንሰለን አይደለም። ሌላ ምን እንዲፈጠር ትፈልጋላችሁ? አሁንም እሷ እንደምትሏት አይደለችም ልትሉን ነው? አድምጡኝ። ከአፓዶሻ ማንም ሰው ቤቱ አያስጠላትም። ምግብና ውሃም አይሰጣትም። መሽኑ ሰብአዊነትህን ያጣኸው ማን ነው ያሳወረ? ኤኒሴ ውጭው ይበርዳል፣ አልሰማሽም? በቃ አባሪያት። እያስጠነቀኩሽ ነው፣ አሊያ ከባድ ነው የሚሆነው። በህይወት እስካለው እዚህ ቤት ውስጥ ለስምሩ ቦታ አላት። ግን እናንተ እንቅልፋችሁን ታጣላችሁ። አሁን ከዚህ ሂዱ። በሩን ዘጋችሁ ሳሜት ከፈተው። ይህም ቤት ጭንቅላትሽ ላይ ነው ማፈርሰው። በል የቻልከውን አድርግ ወንድሜ፣ ደውል በል አለችው። ይክመት እኔ እኔ አደርጓዋለሁ እያለ አ ወንድሜ ደወለ። ሄለው ኢድሪስ በሎ አወራው። እነ ኤኒሴ ተጨንቋል። ዛሃራም ለስምሩ ደውዬ እህቴ የሆነ ቦታ መፈለግ አለባት። እኛ ምስኪኖች ነኝ፣ እነሱ ነገር ይገናኛሉ። ዛህራ አንቺን ማሰብ አቆምሽ? አለቻ ቴኒሴ። ፈጣሪን አትፈሪም? እንደዚህ አትበይ እህቴ። ግን ሻንሳላኖች ናቸው፣ ምን ማድረግ ይቻላል? ትላሽ ዛህራ። ይህንን ከማለቷ በዶዘር መኝታ ቤታቸውን በላያቸው ላፈረሰ፣ እያፈረሰው ነው። ደነገጡ። ሮጠው ሲወጡ መኝታ ቤቱ ግድግዳው ፈርሷል። አምላኬ እርዳን፣ ቤታችንን በላያችን ላፈረሱ። ዘሃራ ነይ ነይ ትላታለች። አኒሴ ሳሜትን በል ሁሉንም አፍርስ፣ ይህን ግድግዳም፣ እና ያኛውንም በዛኛው በኩል ያለውንም እያለ ለኢድሪስ ትእዛዝ ይሰጣል። ሰውላ ተሰብስቦ ማጉረምረም ጀመረ ጀመረ። አኒሴም አቁሙ፣ ተው መጫው ጀመሩ። ሱሙሩን ታስገባታላችሁ ተናገሪ። አይ አናስገባትም አሉ። አዎ አዎ እንደዚህ ነው ይልና ኢድሪስ፣ በቃ ይበቃል፣ አቁም ብሎ እንዲያቆም ኢድሪስን አዘዘው። ጃሃንን አምቡላንስ ውስጥ አስገቡት። እኔም እኔም ልግባ፣ ማነሽ ባለቤቱ ሐሪካም እኔም ንምጣ አለች። ረፊ፣ አንቺ አንድ ወንድም ነው ያለሽ፣ እሱም እኔ ነኝ፣ እንሂድ ብሎ ኤሳት ወሰዳት ቡንያሚን ለሳሜት ደወለ ምንድን ነው ቡንያሚን ምን ብዬ እንደምነግር አላውቅም አቶ ሳሜት ጠንከር በል ምን እያልክ ነው ቡንያሚን አቶ ጂያን በጥይት ተመቷል? ምን ምንድን ነው ልጄ የሆነ ነገር ሆኗል ልጄ ሞቷል እያወራው ነው እኮ ምን ተፈጠረ መልስልኝ እንጂ ጮኸበት አይ አይ በሕይወት አለ አቶ ሳሜት አምቡላንስ ወስዶታል ምን ተፈጥሮ ነው? ማን የተኮሰበት አናውቅም አቶ ሳሜት ካሜራውን አይተን እናሳውቃለን። እሺ ይለና ይዘጋዋል። ምን ተፈጠረ ወንድሜ ንገረኝ። ይክመት አልሰማችም፣ ጃን ተተኮሰበት ሞተ። አይ ደና ነው። ካሜራውን ተሰብስበው አዩት። ሜሌክ ስትገባ ያሳያል፣ እንደገና ደግሞ ስትወጣ ያሳያል። ቡኒያሚን ልክ እንዳያት ሜሌክ ነች የጃን መልአከ ሞት የጠራችበት ሜሌክ ነች። አይትም ምን እያልክ ነው? ሜሌክ ተኮሰች ማለት ምን ማለት ነው? ይህን የልጅ ልጅሽ ነች ያደረገችው። የምን የልጅ ልጅ የምን የልጅ ልጅ ነው የምትሉት? ለታሲን የሳሜት ቤት ያለች ሰላይ ደወለችለት። አቶ ታሲንም ጅሃን ተተኩሶበታል። ምን እንዴት ሜሌክ ትሆን ትችላለች? ምን እያልሽ ነው? ካሜራውን አይተነው ነበር በተመታበት ሰዓት መታ ነበረ። ከተመታ በኋላ ደግሞ ወታ ሄዳለች። በካሜራው ይታያል አላት። አይታይም። የሚታየው ስትመጣ እና ስትመለስ ነው። እሺ። ጀናን በአካውንትሽ ገንዘብ አስገባለሁ ትንሽ ቆይቼ። እሺ፣ አመሰግናለሁ። ሜሌክ በእግሯ እየተጓዘች ነው። አሁን አዙሮ ሊደፋት ነው እያዞራት። በዛ ላይ ለጂሃን አርግዛለታለች ቆማ ማሰብ ጀመረች። ኑ ይቀዣል። ታሲን እየደወለ ነው፣ ግን አታነሳለትም። ጃሃን ሆስፒታል ደረሰ። ሶስት ቦታ ተመቷል። ሁለቱ ሆዱ ላይ፣ አንደኛው ትከሻው ላይ ነው። ደሙ ወርዷል፣ ራሱን ስቷል፣ የልብ ምቱም ቀንሷል እያለ ጃንን በስትሬቸር ይዘውት የገቡ ነርሱ ለዶክተሩ ይነግራል። ወደ ኦፕሬሽን ክፍል፣ አራት ዩኒት ደም ያስፈልገናል። ብዙ ደም ፈሶታል እና... ሀሪካ ደረሱ። ሜሊክ ቦርሳ አንጣለች። ውሃ ውስጥ ዘላ ልትገባ ቆመች። ኑ ይቃዣል። ሜሊክ ልትዘል እጇን ዘረጋች። ታሲን ፍለጋ ወጥቷል። ሰዎችን እያሰማራ ነው። ወንድሜ፣ የት እንሄድ? የሆነ ቦታ በጭንቅላቴ መጥቷል። እዚያ እንሄድ። ሳሜት ሆስፒታል ደረሰ። ቡንያምን ደግፎታል እና ሰርጀሪ ሊሰራ እንደሆነ ስለ ጂሀን ነገረው። አለቀሰ ሳሜት። ወንድሜ እንሂድ ሳሜት፣ መሬት ተቀመጠ። ተው ወንድሜ ተው እያሉት። ልጅ ተተኩሶበታል። ይትረፍ አይትረፍ አላውቅም። ይህን እንዴት እችለዋለሁ? ይክመት ጂሀን በጣም ጠንካራ እንደሆነ ታውቃለ። ያልፈዋል፣ ይወጣዋል። ግን እኛ ታስፈልገናለህ፣ ጠንካራ መሆን አለብህ። ደግፈው ውስጥ አስገቡት። ከነ ይስሐቅ ጋር ተቀመጠ። አንዱ ሱሙሩ የምትሰራበት እዛ ምንጣፍ መሸጫ መጥቶ አያት። ከዛ እዚህ ነው እንዴ የምትሰራው ብሎ ይጠይቃል አሰሪውን። አዎ ጂዋን ሻንሳላን ሶስት ቦታ ተተኩሶበታል ሲል ሱሙሩ ሰምታ ተጠጋች። አሁን ሆስፒታል ነው አይተርፍም እያሉ ነው ይላል ወሬ ነጋሪው። ምን እያልክ ነው? ማን ነው የተኮሰበት? ታወቀ አለ አሰሪው። አይመስለኝም ይይዙታል ስምሮም አላምንም ብላ ተቀመጠች። ስምሮ ደህና ነሽ አላት አሰሪዋ ጅሃን ልክ እንደ ልጄ ነው። ሳክፎ የሶስት አመት ልጅ ነበረ በጣም ቅርብ መሆናችሁን አላውቅም ነበር ይቅርታ ይላታል አሰሪዋ። ስምሮ ሆስፒታል መሄድ አለብኝ ፍቀድልኝ አለችው አሰሪዋን ፈቀደላት። ከዚያ በእግሯ ታክሲ እየፈለገች መጓዝ ጀመረች። ሜሊክ ልትዘል ድልድዩ ላይ ወታለች ጂሃን ያላትን አስታወሰች። አንቺ አጠገቤ ካልሆንሽ ብቸኝነት ነው የሚሰማኝ እያሰበች እጇን ዘረጋች። ሜሊክ ይላሉ ነው እየቃዠ ነው የሜሊክን ስም ብቻ ነው የሚጠራው። ሜሊክ አደጋ ውስጥ ነች እያለ ይናገራል። ያው ቅዠት መስሏቸው እነሱም ሜሊክ የጮኸባትን እያስታወሰች ሳለ የፅንሱ ፎቶ ውሃ ውስጥ ወደቀ። ልጄ ልጄ ማድረግ አልችልም ይህን ሊያደርግብህ አልችልም። ከኖር፣ አብረን እንኖራለን ቃል ገባልሃለሁ አለቀሰች። ሜሊክ ከድልድዩ ወረደች ቦርሳዋን ይዛ፣ አብረን እንኖራለን ይቅርታ እያለች ታለቅሳለች። ስምሮ አህቻን አህ ታክሲም የለም እንዴ እያለች በእግሯ ትጓዛለች። እናኒሴ ቤታችንን ትዝታችንን አፈረሱት እያሉ ውስጥ ገቡ። ንብረቶቻቸውን ከፍርስራሹ እያነሱ ያለቅሳሉ። ዛህራም ስምሩ ከባሏ ታርቃ ተያይዘው ይሄዳሉ። እኛ ግን ማን ያየናል? ሀብታሞች ሁሌም እንዲህ ናቸው አታውቂ ምህቴ የኤኒሴ ልጅ ቤት ለመሄድ ተስማሙ። ኤኒሴ ለስምሩ ልታሳውቃት ደወለች። ስልኩ አይሰራም። ዛህራም በእሷ ምክንያት ነው ይህ የሆነው ብላ ተናደደች። ስምሩ ደረሰች። የት እንዳለ ጠየቀች። ተነገራት። ወደ እነ ሳሜት ሄደች። ሳሜት ያለቅሳል። ጅሃን ደህና ነው አለች። አንቺ እዚህ ምን ትሰሪያለሽ? ምን አገባሽ? ሀሪካ አለቻት። ሂክመትን ጅሃን የት ነው ስምሩ ጠየቀች። አልነግር ካላችሁ ራሴ ያፈልጓሉ ብላ ስትሄድ፣ ሀሪካም አትሄጂም። ቆይ ቆይ፣ እናቴ ያለቻት ምንድን ነው? አባቴ ማን እንደሆነ ልትነግሪኝ ትችያለሽ? ምን አባቴ ማን ነው? ምን ማለት ነው? አሪካ፣ አባቴ ማ ነው እየጠየኩሽ ነው። የት ላገኘው ይችላለሁ? አሪካ፣ ምን እያወራሽ ነው? ምን የማይረባ ነገር ነው የምታወሪው? የምን የማይረባ ነገር፣ ሳይንስ ነው የማይረባው? ሳይንስ በዲኤንኤ ቴስት ይታወቃል። አሀ፣ ዲኤንኤ ቴስት አደረግሽ? ሳሜት አባቷ አይደለማለሽ? በትክክል አንቺ፣ በሚገርም ሁኔታ ተደንቅሻል። በጣም ጎበዝ አንቺ ሰይጣን እየሆንሽ ነው። ይህ ሁሉ የአንቺ ሐሳብ ነው አይደል? ምን አደረው? ላብራቶሪ ቤት አዘጋጀንና እዚያው አይ አየነው ከዚያ ማሪካ የወንድሜ ልጅ እንዳልሆነች አወቀን አለቻት። የዛሬው ትይንቴንን ይመስላል። በቀጣይ በሌላ እስከምንገናኝ ሰላም ቆዩ።